እሺ፣ ቀመርዬ በቅድሚያ እንኳን ደስ አለ። እንኳን ለዚያ። በቃ በጣም አመሰግናለሁ። ከአልበሙ ልጀምር እና የአልበሙ መጠሪያ ምን ተባለ? ምን ስያሜ ሰጠው? ገላ ነው። ምን ማለት ነው? እስኪ ይበዛው። ገላ ነው ማለት ሪቨር ወንዝ ማለት ነው። ከየምንጩ ይመጣና አንድ ይሆናል። አባውት ዩኒቲ ስለሆነ አባውት አንድነት። ይሄኛው አልበም ዛሬ እንግዲህ ይፋ የተደረገው በቅርቡ ወደ አድማጭ የሚደርሰው የመጨረሻ እንደሆነ ሰምተናልና እድሜ ገና ነው፣ ለምን አልበም በቃኛል ከሚለው ሲ ጋት ነገር። እድሜ ገና እኮ አይደለም፣ እንደዚህ ይመስላለሁ እንጂ እድሜ ገና አይደለም። ግን ያው እንትን ይመስላለሁ ምንም አልቀየነአልቀየረም አልቀየረም ያው ግን በቆም ምናምን በጣም አሪፍ ላይ ነክ እና ለመስራት የሚከብደህ አይመስለንም። እና ደግሞ በጣም ብዙ ወዳዶች አሉ፣ ብዙ አድናቂዎች አሉ እና ገና ሌሎችም ስራዎችን ብታደርሰንም ይሉ አሉ እና ከሷኳ ያ ለምን በቃኛለ? ብዙ ብዙ ብዙ አመት ነው የሰራሁት በዚህ ፊልድ ላይ ማለት ነው። አንዳንድ ጊዜ ያው እድሜም አለ፣ ልጆችን እያደጉ ናቸው። ከልጆችም ጋር ሚመሳለፍ አለብኝ። ደግሞ እርሻ እወዳለሁ። እርሻ ውስጥ መሆን እፈልጋለሁ። ስለዚህ ስለዚህ አሁን ወጣቶችን ቦታ እየያዙ ስለመጡ እንደ ድሮም ድሮ እኔ ካልዘለልኩ ካልጨፈርኩ ዘፈን ዘፈን አይመስለኝም። አሁን ያንን ሁሉ እየቀነሰ ነው የሚመጣው እና ስለዚህ እንትን ከመሆን በፊት እንደዚሁ በጥሩ ሁኔታ ሆነ ቦታ መልክ ጥሩ ነው ይላል ለሌሎች ለወጣቶች። እሺ የመጀመሪያ የመጀመሪያ ስራ ከምን ነበር? በተለይ ከህዝብ ጋር በደንብ ያስተዋወቀው ቀረ። የመጀመሪያ የእኔ ዘፈን የመጀመሪያ የጀመርኩበት በልጅነት ፍቅር ይዞኝ ነው ለ16 ዓመት ይሄ ነው መሰለኝ። አዎ አሽታ ቀጠለ ይባላል አንቺ የደረሽ

በጣም ደስ ይላል። በጣም ብዙ ነጠላ ዜማዎች አሉ። በጣም ነጠላ ዜማዎቹ በጣም ብዙ ናቸው። በተለይ ከአርባ በላይ እንደሆኑ እየሰማን ነበረ ጋዜጣ መግለጫውን ላይ እና ከነሱ ውስጥ ደግሞ ኦሮሚያ የሚለው በጣም በቃ የገነነ ሙዚቃ ነበረ። ስቲል እስካሁን ድረስ የሚሰማ ነው እና እሱ እንዴት ተሰራ? አንተ ደግሞ ከሁሉም ደግሞ ከሁሉም ነጠላ ዜማዎች ይህንን አስበልጠዋለሁ የምትለውም ካለ ያንተ በዛው አያይዘህ ንገር። ትክክል ኦሮሚያ እኔ የተወለድኩበት አካባቢ ነው። ያው በልጅነት በወጣትነት ነው የወጣሁት። የሀገር ናፍቆት አለ፣ የአካባቢው ናፍቆት አለ። የገበሬ ልጅ ስለሆንኩኝ ደግሞ ከዛ ጋር አያይዤ ብዙ ትዝታ አለኝ። ለዛ ነው ኦሮሚያ ልዩ የሆነችው ለእኔ። የሙዚቀኛ ሲባል በጣም ረጅም ጊዜ ነው አንተ የቆየህበት እና ሙዚቀኛ በሆንክበት ጊዜ ያሳለፍከው ቻሌንጅ፣ የከበደ ነገር ማትረሳው፣ የገጠመህም ካላስቂኝም ሊሆን ይችላል ትነግረን? ብዙ እንግዲህ አሁን ብዙ ብዙ ደስታዎችም ብዙ ችግሮችም አጋጥሞኛል። ትልቁ ችግር የነበረው ስደተኛ ካምፕ የነበርን ጊዜ ነው እና ከእንጨት የተሰራ ግታር ነበረችን። በዛ ነው ራሳችንን የምናዝናናው። ነጮች ናቸው ምግብ የሚያመጡልን። እዛ ላይ አንዳንዴ ሲቀሩም ደግሞ ነገ ምን እንደምንበላ አናቅም ያው ሙዚቃ በዛን ጊዜ ጓደኛ የሆነ ያ ቻለንጆች አሉ። ከዛ በኋላ ደግ ግን ብዙ ደስታ ብዙ ሰው አውቄበታለሁ፣ ብዙ ኖሬ በታለሁ፣ ብዙ ገንዘብ ሰርቼ በታለሁ፣ ብዙ ላይፌንም አሻሽ ያለውኝ፣ ብዙ መልእክቴንም ልክ ያለውኝ በሙዚቃ ማለት ነው። ቀመር ሙዚቀኛ ባይሆን ኖሮ ምን ይሆን ነበር? ሃንዲማን ላይክ በእጄ የሆነ ነገር መስራት ይፈልጋለሁ። ከድሮም ጀምሮ ማለት ነው። ሜቢ እዛ ግን ገበሬነት፣ እርሻ በጣም ትወዳለሁ። እዛ ዘመናዊ ገበሬ ይሆን ነበረ ብዬ ነው የማምነው። መድረክ ላይ የገጠመ ነገር አለ? በጣም ብዙ መድረኮችን ትሰራለ ሀገር ውስጥም ከሀገር ውጭም መድረክ ላይ ማትረሳ የገጠመ ነገር አለ? መድረክ ላይ ብዙ ነገሮች ነው፣ የትኛው ልበል? ብዙ አመት ስለሆነ ማትረሳውን ቶሎ ወደ ጭንቅላት እሚመጣ መረሳው ከሰላሳ አምስት ከአርባ አመት ልበል፣ አዎ አርባ አመት በፊት ሚኒሶታ አንድ ሶማሌ ልጅ መቶ ዶላር ሸልሞኝ ሁሉ ሰው ሲሄድ እሱ ቆየና አይ እኔ እኮ የአመቱ ዶላር ብቻ ነው ያለኝ ዝርዝር ስላጣሁኝ ነው ያለኝ። እሰይ እዛ የበለጠ የሰጠሁትና እኔ ደግሞ ደስ ያለኝ። እሺ ቀመሪ በጣም አመሰግናለኝ። መልካም ብና